ሲባሉ የሚፈልጉትን ነገር ካገኙ በኋላ ልክ እንደማይሰሙ ማለት ነው። የሚፈልጉት ነገር ምን ማለት ነው? እባክሽ ቤሪ፣ እባክሽ ይሄ ሁሉ የመይ ስራ ነው። የእውነቴን ነው። አንቺ ማታ የሆነ ነገር አጥተሽ ነበር አይደል? ትኩስ ነገር አቀርባለሁ። ቅድም እዛ አልጋ ላይ ፍርቱና ናት ሲለኝ ነበር። አሁን ደግሞ አንቺ ትለኛለች። ልጁ እኮ ጨለ

እርቋን ቋን ጠቅልላ ያልሄደች እንደሆነ ዘርፌ ብለሽ እንዳጠሪኝ። እቺ ከጣጣ በቀላሉ ከዚህ ልትወጣ ስለዚህ አንቺም እንድትወጣ ፈልገሻል ማለት ነው። ከዚህ በኋላ እኮ ወጣች አልወጣች የሚቀየር ነገር የለም። አይጠባለች። እንደ ዛሬም አስደሰተኝ አታውቅም። ከአስጠናዋት በላይ ታውቋናችሁ አይገልጸውም እኮ። ወይኔ ግን ይሄንን ሁሉ ነገር መቼም በዓይኗ አይታ ከዚህ በኋላ ከሱ ጋራ ከሆነች ይሄን ጊዜ ደረቱ ላይ ተለጠፈው እየፈለገ ነገር ቢፈጠር ካንተ አልለይም እያለችው ሊሆን ይችላል። እንዶታ ያለሽ ዛሬማ መጨረሻውን አብረን የምናየው ይሆናል። እስኪ እናያለን። ግን በጠባለሽ ደስ ብሎኛ። እንዶ ግን አንገናኝ። ይሄንንማ ቡናችንን እያፈለን እንኳን ያለን መስቀ ተማሪው አስተማሪውን በለጠው ማለት እኮ ይሄ ነው። በሷ ቤት እኮ ታንኮል ከሷ በላይ የለም። ምንም ነገር ቢፈጠር ከአንተ የሚለየኝ አንድም ነገር የለም። በእርግጥ እዛች ጠባ ላይ ስር ቶወት ፈሳይ ተናድጄ ስለነበረ ነው እንጂ የእነሱ ሴራ እንደሆነ ጠርጥራይ ነበር። በመጨረሻም ስላመንሽኝ አመሰግናለሁ የኔ ቆንጆ። ማለት ግን ረስተሀል፣ እሺ የኔ ቆንጆ ከዚህ በኋላ ግን። እቺ ጠባለች የምትባል ሴትዮ እዚህ ቤት ውስጥ በጭራሽ ማየት አልፈልግም። ምን ዋጋ አለው ቤቱን እንደ ኤርትራ ባህር ለሁለት ተከፍሎ አንዷ ጋ ብሄድ አንዷ ትረብሻለች። ያለች እውነቴን ነው የምልህ፣ ከዚህ በኋላ ያችን ጃርት እዚህ ቤት ካየዋት አብረይን ከኔጋር ጋር ወይን አጠጣም እሷ አናቷን ብዬ ገላግየት እጅ ለፖሊስ ሰጥቼ ወህኒ ነው የምንገናኘው። ስለ ፍርቱና ነ ድያወራሻለሽ ስለ እሷስ ቢሆኑ ችግር እሷ ምን አደረገች? ወይኔ ጉድሽ፣ ቤት ወይኔ ጉድሽ! እንዴ ቆይ፣ የዚህ ሁሉ ውጥንቅጥ ምክንያት እሷ ሆና ጭራሽ እናደረገች ትለኛለች እንዴ! ሁሉም የሚ ስራ ነው ባክሽ። ለማንኛውም ይሁል፣ ከዚህ በኋላ እኔ፣ እናንተም ማንም ሰው እንዲገባብን አልፈልግም። አዲሷም ሰራተኛ ብትሆን እና አልጋውም ማን ሊነጥፈው ነው? አንቺ እንደሆንሽ አልጋ ማንጠፍ አትወጂም አትችይምም። እንዴ አንተ፣ የማንን ጎፈሬ ልታብጥር ነው? አልጋ ማንጠፍ የምችለውን ጎፈሬ ነዋ ጠባለችን ጉጊ አስር ከተያጫወት ቀጥቀልድ አይበቃ አሁንም እየቀናች ነው። እምን ቆይ ግን ለምን ሌላ ሰራተኛ ቀጥረን የሰራተኛ ማለት ቀጥረን ቤቱን የደላላ ቤት ልናስመስለው ነው እንዴ? ስለዚህ ፍርቱና ሰራተኛ እንደሆነች አመንክ ማለት ነው። ጥሩ። እንዴት አማረሬ ከዚህ ቤት እንደማስወጣት ታውቃለሁ። አዎ ሰራተኛዋ ስልሽ እንደው በወሬዋ መሀል እኮ ትናንትና አጠገቤ ቁጭ ብላ እንደው ብታይ ድብድብ እያደረገችኝ ያወራችኝ፣ እንደት ቆስ እያለሁ መሰለሽ እትዬ። ኧረ ጉድ ጉድ ጉድ ጉድ ብታዩ ትዬ፣ እንደዚህ ይሄ ጥብቅ ያለው ይሄ መርዙ ማስቲሽ የሚባለውን ያውቁታል? እንደሱ ጥብቅ ያለሽ ነገር ናት፣ መቼም አትለቀውም። እና ምን አለች መሰሉት መቼም ቢሆን ከዚህ ቤት አንተን ጥዬ ንቅንቅ ውልፍጥ ውልፍጭ ፍንክት አልልም። አልወጣም። አንተን ትቼ የትም አልሄድም አትለው መሰለሽ መሰሎት። አፏን ሞልታ እንደዚህ አለችው። እንዴትዬ ምን አፏን ሞልታ እንደዚህ ትላለች በዛ? ይሄ ጎዶሎ አፏ ነው እንጂ እንደዚህ የተናገረችው። እትዬ እኔ እንጃ። መቼም ቢሆን ከዚህ ቤት ንቅል የምትል አይመስለኝም። እትዬ ለማንኛውም እትዬ እኔ ያኛው ፓርቲ ከዚህ በኋላ ይቅርብኝ፣ የአንቺን ፓርቲ ተቀላቀያለሁ። ከዚህ በኋላ አንቺን ትቼ የትም አልሄድም። ግን ከዚህ በኋላ ማላገጥ ብሎ ነገር የለም። እስኪ ፍርቱናን ተመልከቻት፣ ቤት አያያዟ፣ የምትሰራው ምግብ መጣፍጡ። ቆይ አንቺ ሴት አደለሽም እንዴ? ደግሞ እኔ እንደነሱ በነፃ አደለም የማሰራሽ። ኧረ ታባዬ፣ አንቺ ጋር በነፃ እንቢሆን መኖር አግኝቼ ነው። እታባ እታ ለማት በይ ያልሽኝ ያሉኝ እኮ ትዬ እታ ለማት በይ ነው ያሉኝ። ለካ ያው ነው፣ አዘለም አቀፈም ለካ ሸክም ሸክም ነው። ግን ፍርቱና ታድላ የውነት በጣም እድለኛ ናት። እንደዛ እንደ ኑሮ የከበደ ባል ቢሰጣትም ደግሞ እንዳንቺ እንደርሶ ቅልል ያለ ደግሞ አማች ሰጥቷታል። እኔ በልጄ ሲመጡብኝ አልወድም። ልጄን ለምትሰድብበት አልከፍልሽም። ውይ እትዬ፣ ይቅርታ። ለአንቺ ለእርሰው ያለኝን እኮ አክብሮት አድናቆት እኮ ገልጻለሁ ብዬ ወይ በቃ አሁን ወደ ስራሽ ወደ ወሬሽ። ስንቴ ነው የምነግርሽ? ውይ ለካ ወሬ አይቀበሉኝም ለካ ወሬን አሁንም ለካ ተሳስተው ነው አይደል እትዬ? በቃ አሁን እኔ ገብቼ ቆንጆ ምግብ ከፍርቱና ጋ ተባብሬ ቆንጆ ምግብ እሰራላታለሁ። እሺ ትይዬ። እኔ ግን ከዚህ በኋላ እኔ ፓርቲ ባልቀይር ደስ ይለኛል። እኔ ለመጣ ለሄደው ሰው ሁሉ እያሽቋበጡ እያሽቋለጡ እያሽቋለጡ ለነሱ በጣም ነው የሰለቸኝ። በቃ ትይ አንዳንድ ቀንማ አንዳንድ ቀንማ አንዳንድ ቀንማ አንዳንድ ቀንማ ያስጠላል ውሽማ። ምኑን ተዋወቅ ነው ምኑን ተዋወቅ ነው? ይደብራል ውሽማ ማ ጨዋ ናት ሲሏት ደግሞ ወደቀች ሶፋ ላይ ውሽማ። ወደቀብሽ እኮ ቤርዬ፣ አንቺ እራሱ እለይሽ ላይ ወደቀብሽ። ይኸውልሽ ቤሪ ቤሪ ቱዬ እንድትረሽ እንድታስታውሽ የምፈልገው ነገር ይሄ ሳሎን የሁለታችንም የጋራ እንደመሆኑ መጠን እኔም የምናገር መብት አለኝ። ይኑ ብሬ ገባሽ? እና ደግሞ ሌላ ረስቸው፣ ሶፋውን ግን አይተሻል? የአርቴፊሻል ቂጥሽ የእሱን ቅርጽ ይዞ እኮ እንደዚህ ክብ ሰርቷል። የምትቀመጭበት ተቀመጥ በታየሽ እንኳን ጎድጎድ አንቺ አንቺ የምታደርጊ እናቱ ናቸው እንደዚህ የሚጫወቱብኝ። አያያያይ አባይ አባይ ይይይ እንታ ትሺ፣ ከፈለግሽ እኔን እንደፈለግሽ መናገር ትችያለሽ፣ እሷን ግን ድታናገርብኝ አልፈልግም። አባይ አዎ አዋባ ይዬ ሰብሳቢያችን መካሪያችን አጉራሻችን እናታችን አማካሪያችን፣ እሳቸው ባይኖሩ ምን ሊውጠን ነበር? ማን ይሰበስበን ነበር? እንደናንተማ ቢሆን ኖሮ እኔ አየር ላይ ተንሳፍፌ ውሃ በልቶኝ ነበር። ጎዳናው ድቄ የላችሁ ነበር። ስምሽ ተመልሰሽ መምጣትሽ እኮ አይቀር። አልሰማሽም እንዴ? ብሬ ብሪቱ፣ ለመጣው ነው እንጂ ለሄደው ሰው እኮ አይጨበጨብም። አንቺም ከተጨብጫቢነት ወደ አጨብጫቢነት ብትገቢ ይሻልሻል። እንደ እኔ ደግሞ ከባል ጋር ልታደርጊ የነበረውን ነገር የረሳሁልሽ እንዳይመስልሽ። ማለቴ ልታደርጊ የነበረውን ነገር። አንድ ነገር በደንብ ስሚሽ፣ እኔ እና ታዲን ማንም ምንም የሚለየን ነገር የለምሽ፣ ምንም እንጂ። ተይንጂ፣ ብሪቱ፣ አንቺ እኮ ነሽ እንደዚህ እንደ መርዝ ልማስሽ ጥብቅ ያልሽበት። ወይኔ ቁድሽ ወይኔ ቁድሽ። አንቺ ቆይ ግማ ነው እንደዚህ እንድትናገሪ መብት የሰጠሽ? ጭቅና ለምትበሉት ብቻ መናገር፣ ማንም ሙሉ በምት የሰጣችሁ፣ አንዳንዴ ጭኮ ለመብላትም እኮ አስቡ እንጂ እኔ አንቺን ብሎ ደግሞ ቤሪ፣ ምን ቤሪ ብሪቱ፣ ደግሞ እንጂ ቢራቢሮ፣ ይሄ ግራዋት መርጪ፣ አበባት መርጪ ያገኘሽውን ነገር ሄደሽ ውጥውጥውጥ ፍልፍልፍል የምታረጊ ቢራቢሮ ማለት ብሬ፣ ብሪቱ። ዛሬ እንዴት እንዳፈለሰ እንዴት እንደኮራሁብሽ እኮ ገና ገናት ይዬ ታለማእት ይዬ ምን አይተሽን፣ እንደዚህ መጥበሻ ላይ እንደተጣደ አሞራ ጭርጭርጭርጭርጭርጭር አድርጌ እንደዚህ ጭርጭርጭር አድርጌ ከዚህ ቤት የማስወጣልሽ። በይ ወደ ስራሽ በቃ። የምን እዚህ ቁጭ ብሎ ወሬ መሰለቅ ነው? በይ ወደ ስራሽ። ትንሽ እኮ ነው የምልሽ። ኧረ እትዬ አሁንስ አልበዛም እንዴ? እንዴ ደስ ሲሎት ወሬ አምጪ ይሉኛል፣ ደስ ሲሎት ወሬ አልፈልግም ይሉኛል። እንደገና ደግሞ ወሬ መስማት እንደ ጠባለች መጥባት ነው ይላሉ ደስ ሲሎት። ለምንድን የሚያወዘጋግቡን? አንድ ሀሳቡ ነው ልኛት እንዴ ያሁን ሳ አብስትራት ምን ክራክት ነግሬሻለሁ። አንቺ ነይ ነው የምልሽ። ሰምቼሻለሁ። ነይ እኮ ነው የምልሽ። ሰምቼሻለሁ እኮ ነ እንዴት ነው ምስክር አሁንም እንደተቀየምከኝ ፊትህ ላይ እያየው ነው። አረ፣ ለምን እቀየምሻለሁ? ቀሚሱን እኮ በውድ እንደገዛህ አውቃለሁ። እሺ በቃ አምጣውና ልውሰደው። የምርሽን ነው? አዎ። ምን ነው እንደዚያ ከሆነ እራት ልጋብዝሽ። እንዳትለኝ ውጭ አንውጣ። ቤቴ ራሴ የሰርች ብጋብዝሽስ? ሌላ ጊዜ። ቀሚሱንም ቅር እንዳይልክ ብዬ ነው። ይሄ ሰራተኛ ምናምን ያልሽውን ነገር አመረርሽ ማለት ነው። በዚህ ጉዳይ ላይ እኮ ጣልቃ እንዳትገባ ነግሬህ ነበር ግንኮ እንደውም፣ ቀሚሱ ይቅርብኝ። አረ በቃሽ። ማለት ቀሚሱን ላምጣልሽ። ና በቃ ለብሰሽው፣ እንደውም እቤት ውስጥ እራሱ ስራ ስሰሪ ብለብሽው ደስ ይለኛል። ሲጀመር ለምን እንደገዛ አውቄያለሁ። አናገርሽኝ እትዬ እንደዚህ ለሶች ምን አባሽ ያው እየታዘዝኩትን ስራ እየሰራው ነው። ስራ ተይ እንጂ ነገር ፍለጋ ነው እንጂ እዚህ ድረስ የመጣሰች ሁለተኛውም የዓለም ጦርነት እዚህ ቤት ሳይነሳ በቤት ውልቅ ብለሽ እናንተ ጋር እኮ ተቀጥሬ እየሰራው ነው። ለዛ ነው። እገድሻለሁ አማተ፣ ቆይ ሰው እንዴት በዚህ ልክ ጫካኝ እሆናለሁ? ሀሳቡን በሙሉ እኮ ነው ፊት ላይ ያሳረፈችው። ወይኔ፣ በተቃራኒው ግን ከእሷ ጥፊ ይልቅ የአንቺ ቦክስ ነው ያመመኝ። ለነገሩ አንተ የምታደርግ እኔ ከማናደር ውጭ ሌላ ምንም ስራ የለህም። ቆይ ግንምለ ከሷምት ይልቅ የኔ የምታሞ ነው ማለት ነው? በጥፊ ከመዳበስ እና በቦክስ ከመመታት የሚያም ይመስልሻል? ለእሷ የሰነዘርኩት ቦክስ እኮ ነው አንተን የመታ። ምን አለበት? አንተን የምታይበትን አይኗን ድፍን ንባረኩላት ነው። ወይኔ ጉድ! እሱ በመሀል ገብቶ ነው እንጂ ታለም፣ ፀጉሯን ቁጭጭቅ አድርጌ ፊቷን ቁጫጭቄ ጠርሷን ነበረ ማወልቅላት። እና የሁለታችሁን ቦክስ ልጄ ላይ ያረፍ እያልሽኝ ነው። እርግጠኛ ነኝ ታለም፣ ያማማው ግን የእሷ ቦክስ መሆን አለበት። ለነገሩ ስራዋ ሰው ማሳመም አይደል? እናቴ ስትሰደበብኝ አላስችል ብሎኝ ነው ዘል እያነኳት። እናትሽን ደግሞ ምን ብላ ነው የሰደበችብሽ? እንዴት እንዴት? ቆይ የወለደች እናት እ ብላ የወለደች እናት እንዴት ትሰደባለች? የርጎ ዝንብ ግርድና በዘርሽ ነው ያወረሽው ብላ ተሳለቀችብኝ። ምን ምን ችግር አለው ያላደለው በሽታ ይወርሰልን እንዴ? ምን ግርድና ስራ ነው እንጀራ ነው። ምንችል፣ ውልሽ ፍርቱና። አየህ፣ ምስክር እንዴት ነክ? ምነው ቤት መምጣት ተውክ? ደህና ነኝ። አሁንስ ማዘር መረሱ ይመሰለኝ። አይ እሷ ስራ ይበዛበታል ምናምን ስላልኳት ነው እንጂ ረስተካ አይመስለኝም። ደግሞ አይደለም ከሆነ መልካም። ምን ነው ስትታይ ግን ቅር አይለት ትመስላለህ። ቅር ማለት ሳይሆን ትንሽ ጨንቆኛል አባዬ። ከክፍለ ሀገር ሊመጣ። የት እዚህ? ማለቴ እዚህ የተከራየበት ቤት እዚህ። ማ እንዴት ይሆናል? ደና ስራ እንዳለኝና እንዳገባው ነው የሚያውቀው። አይገርምም። እኔ ግን እንዳገባ ካላውቅም ነበር። እኔ ተጨንቄ አንቺ ታሾፊያለሽ አይደል? ቆይ አንተ ለምን ዋሻቸው? ቤቱን እንኳን ማስተካከል ይችል ነበር። ቆንጆ ቤት ተቃሙ አለቼ መከራ ትችላለህ። እና ሚስቷስ ትጠፋለች ብለህ ነው? አይገርም። አባዬ ፊት እንኳን የውሸት የምታስመስልልኝ ሚስት ጠፋች። ምን እያልክ ነው ፍርቱ? ነው መቼም ውለታ ጠይቄ አጠየቄሽ አላቀም አይደል? ውለህልኝ፣ ግን ታውቃለህ፣ ግን አዝናለሁ። ምስክር፣ እኔ በዚህ መልኩ ውለታህን መክፈል አልችልም። የውሸት እኮ ነው፣ አባዬ ተመልሶ እስኪሄድ ብቻ ነው። እባክህ ምስክር፣ ማድረግ የማልችለው ነገር እንዳደርግ አታስገድደኝ። ለሁለት ወር የእኔ ውሸት ሚስት መሆን ያቀጥሻል። ይቅርታ ምስክር፣ እኔ ስራ ስላለብኝ ልሂድ። እሺ ወይኔ፣ ምስክር! ምን አይነቱን የማይረባ ሀሳብ ነው ያመጡት? ቀድሞውንም ይሄ የማይረባ ሀሳብ መሆኑን ማወቅ ነበረብኝ። ቆይ እንዴት ቢያስበኝ ነው የውሸት ሚስቱ ይልኝ የሚለኝ? በቃ ወንዶች ሁሉ አንድ አይነት ናቸው ማለት ነው። ወንድ ልጅን ከማመን የሴት ልጅ ልብ ፈልጎ ማግኘት ይቀላል ያለው ማን ነበረ? እና ሁለቱም አይታመኑም እያልሽኝ ነው? እኔ እምልሽ ቅድም ከዛ ሸበላ ጋር ምን ነበር አፍላፍ ገጥማችሁ ስታወሩ የነበረው? ማነው ደግሞ ሸበላው? እንዴ! እዚህ ቤት ስንት ሸበላለ? ስለ ምስክር ልታወሪልኝ ካፈለግሽ አቁሚ። እሺ፣ ስለሱ ማውራት አልፈልግም። እኔ ግን ስለሱ ማውራት እፈልጋለሁ። ቆይ ምን ቢልሽ ነው እንደዛ አራስ እንደበላው ነብር ፍርጥጥ ብለሽ የነበረው? አረ ተይኝ በናትሽ። የውሸት ሚስት ሁኝልኝና አስመስይልኝ ይልኝ ይለኛል። እንዴ ልክ እንደ ቤሪ ፎርድጅ የጨረቃ ሚስት ማለት ነው። ቤሪ የጨረቃ ሚስት ናት እንዴ? አይ አይደለችም። ግን ያው እንደሷ ያው እኔም እኮ መሆን ያቅተኝም። ሴት ነኝ ብዬ እኮ ነው ሚስት ለመባል መቼም፣ በእሷ አየሁት ሴት መሆን ብቻ እንደሚበቃ። ብሪቱ፣ ብሬ፣ ብሪቱ፣ ስለ ብሪቱ እኮ ነው የምነግርሽ። እኔ እኮ ያልገባኝ ነገር በጣም ነው አይደል፣ የምጠያት ግን እኮ እዚህ ቤት ውስጥ ያመጣችሽ እሷ ናት። እና ታዲያ አመጣችኝ እንጂ አላማ አጠችኝ ቢሆንም ይልቅ አሁን ስለ ምስዬ ስለ ሸበላው እንድትነግሪኝ እፈልጋለሁ። አንቺ ደግሞ አታብዥው። ፊት ሲሰጡሽ አትቻይም። ምን አለበት አንቺ ካልፈለግሽው ስራ የለሽም። የለሽም አለሽ። ምን አለበት አንቺ ሁለት ሰው ነው ያለሽ፣ አንዱን ለእኔ ብሰጭ አይኑ፣ ተረድቻለሁ መቼም ይሄንን ውበት አይቶ ያልደነገጠ ሰው የለም። እዚህ ምን ሰራልሽ፣ ቀጥለ ደግሞ ልጮህ ነው እንዳትለኝ። ይህ ልቅ ምስዬ፣ ከገባንበት አይቀር ለምን የእውነት አናደርገው? ምኑን የባልን የሚሱን ጉዳይ ነው፣ በዛው የኔ ምን ልበል የኔ ኩዚ፣ የኔ ጉኒ፣ አረፈጣሪ ወይ፣ እንደው ምኑን ነው በጠራራ ጻይፈት ይለቅክብኝ? አቋሙ ግን አይተኳል ቁጭ ራሱን ነውዚህ የውነት ይህን እንዴት አባት እንደምታምር ብታይ። ውጪ ልኝ ውጪ። በመጨረሻም በእጅ አስገባሁሽ አይደል? ያችን ብሪቱን ግን ከዚህ ቤት መንቅር እንድታስወጣል ይፈልጋለሁ። እንድች ብለሽ ሀሳብ እንዳገባሽ ትምጣ፣ ብቻ ኮተቷን ሰብስቤ ከዚህ ቤት መንቅር አድርጌ ማላውጣት።